በኤሞ በዋትሳፕ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። እሺ፣ በዛሬው ትምህርታችን ደግሞ በዛሬው ቪዲዮችን ይዘንላችሁ የመጣነ የአማርኛ የንባብ ልምምድ ነው። እስቲ ይችን አጠር ያለች ደስ የምትል ማምነች ይችን ረጋ እያልን ፈጠን እያልን እያነበብን እንለማመዳለን ማለት ነው። አሁን ወደ ንባባችን እንቀጥል።

ሰራነው የሰራነው ሀጥያት ነው የሰራነው ሀጥያት ነው ለዚህ ለዚህ ያበቃን ለዚህ ያበቃን በማለት በማለት ታቸውን ሀጢአታቸውን ለመናዘዝ ለመናዘዝ ለመናዘዝ ተስማሙ ተስማሙ የክፋ የከፋ ኃጥያት የከፋ ኃጥያት የሰራውም የከፋ ኃጢያት የሰራውም ሊፈረድበት ሊፈረድበት ውል ሊፈረድበት ውል ገቡ ሊፈረድበት ውል ገቡ። በመጀመሪያ በመጀመሪያ አንበሳ ተነሳና አንበሳ ተነሳና አንዲት አንዲት ላም ከበረት ስትወጣ አንዲት ላም ከበረት ስትወጣ አግኝቼ በላኋት ስትወጣ አግኝቼ በላኋት አለ። እንስሳቱም እንስሳቱም ከበረት ከበረት ማን ውጭ አላት? ከበረት ማን ውጭ አላት? አንተ ጥፋተኛ ጥፋተኛ አይደለህም አንተ ጥፋተኛ አይደለህም አሉት። ቀጥሎ ነብር ተነ ሳና ተነሳና በጫካ ውስጥ በጫካ ውስጥ ፍየል በጫካ ውስጥ ፍየል አግኝቼ በልቻለው በጫካ ውስጥ ፍየል አግኝቼ በልቻለው አለ። እነሱም ከእረኞች ከእረኞች ማን አምልጭ ከእረኞች ማን አምልጭ አላት አንተ ጥፋተኛ ጥፋተኛ አይደለህም አሉት። አንተ ጥፋተኛ አይደለህም አሉት። እሺ በሶስተኛ ደረጃ ጅብ ተነ ተነሳ ና ተነሳና አንዲት አንዲት በግ ላቷን በጎሮኖው በጎሮኖው በጎሮኖው በጎሮኖው ቀዳዳ ቀዳዳ አሹልኬ አግኝቼ አግኝቼ በልቻለሁ አለ። ማን አሾልኪው? ማን አሾልኪው አላት አሾልኪ አላት ጥፋተኛ ጥፋተኛ ተኛ አይደለህም ተባለ። በመጨረሻም አህያ ተነሳችና ጌታዬ በመንገድ በመንገድ ላይ ከሰው ከሰው ጋር ሲያወራ ሲያወራ እንደተጫ እንደተጫንኩ ሳር ነጭቻለሁ ሳር ነጭቻለሁ አለችው። ሳር ነጭቻለሁ አለችው። ጌታሽ ጌታሽ ቆሞ ማን ሳር ነጭ ሳር ነጭ አደረገሽ አደረገሽ ማዕት ያመጣሽብን ማአት ያመጣሽብን አንቺ ነሽ ብለው ተከፋፍለው ተከፋፍለው በሏት። አሁን ደግሞ ፍጥን ብለን እናነባለን ማለት ነው። ቅድም ረጋ ብለን አነበብን። ደሞ ደሞ ከተለማመድን በኋላ ፍጥን ብለን ስናነበው አንድ ቀን አንበሳ ነብር ጅብና አህያ ክፉ ቀን መጣባቸው። ክፉ ቀን መጣባቸው። ተሰብስበው ተሰበሰቡ የሰራነው የሰራነው ኃጢያት ነው ስለዚህ ያበቃን በማለት ያበቃን በማለት ኃጢአታቸውን ለመናዘዝ ለመናዘዝ ተስማሙ። የከፋ ኃጢአት የሰራውም ሊፈረድበት ውል ገቡ። በመጀመሪያ አንበሳ ተነሳና አንዲት ላም ከበረት ስትወጣ አግኝቼ በላኋት አግኝቼ በላኋት አሉ። እንስሳቱም እንስሳቱም ከበረት ማን ውጪ አላት? አንተ ጥፋተኛ አይደለህም፣ አሉት። ቀጥሎ ነብር ተነሳና በጫካ ውስጥ ፍየል አግኝቼ በልቻለሁ፣ አለ። እነሱም ከእረኞች ማን አምልጭ? አላት። አንተ ጥፋተኛ አይደለህም አሉት። በሶስተኛ ደረጃ ጅብ ተነሳና አንዲት በግ ላቷን በጉሮኖው ቀዳዳ አሹልካ እግሮኖ ቀዳዳ አሹልካ አግኝቼ በልቻለሁ አለ። ማን አሾልኪ አላት። ጥፋተኛ አይደለህም ተባለ። በመጨረሻም አህያ ተነሳችና ጌታዬ በመንገድ ላይ ከሰው ጋር ሲያወራ እንደተጫንኩ ሳር ነጭቻለሁ አለች። ጌታሽ ቆሞ ማን ሳር ነጭ አደረገሽ? መዓት ያመጣሽብን አንቺ ነሽ ብለው ተካፍለው በሏት። ልክ እንደዚህ ያደረጋችሁ ቪዲዮንም ያስቆማችሁ ተለማመዱ። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን መማር መከታተል ትችላላችሁ ለዛሬው ይዘንላችሁ የመጣን የንባብ ልምምድ የንባብ መለማመጃ ይመስላል በሌላ ቪዲዮ እስከምንገናኝ መልካም ጊዜ ሰናይ ቆይታ